በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተወደዳችሁና የተከበራችሁ እንደምን ሰነበታችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ? በሕማማት ውስጥ ባሉ ዕለታት እያንዳንዱ ዕለታት ማለት ነው ምን ተከወነ እኛስ ምን ማድረግ ይጠበቅብናል? የሚለውን እየተመለከትን እንቆያለን ማለት ነው። ሕማማት የሚለው ቃል የተወሰደው ከግዝ ቃል የወጣ ነው። ሐመ ማለት ታመመ ማለት ሲሆን ሕማማት ሕመሞች፣ መከራ፣ መስቀል የመስቀልን መከራ የምናስብበት በቀጥታ እንግዲህ የመስቀል መከራ ስንል የሚገናኘው ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመስቀል መከራ፣ እኛን ለማዳን ከተቀበለው መከራ ጋር ይሆናል ማለት ነው። እሁድ የሆሳዕና ስንብት ከተደረገ በኋላ እስከ አርብ ሰሮተዝ ወይም ስንብት ድረስ ያለው ሰሞነ ሕማማት በሚለው ውስጥ ይጠቃልላል። ሶስት ነገሮች ናቸው የሚከወሩት የምናስበው የ5500 ዘመንን የሰዎች ህይወትና ኑሮ ምን እንደሚመስል ከድህነት ጋር የተገናኘውን ጉዳይ ታነሳለች። ያ የጨለማ ዘመን ነበር። ዓመተ ፍዳ፣ ዓመተ ኩነኔ ይባል ነበር። በዛ ዘመን መስቀል አልነበረም። በዛ ዘመን ቡራኪ አልነበረም። በዛ ዘመን ድህነት አልነበረም። ፍጹም የነፍስ ድህነት አልተሰጠም ነበር። ያን የጨለማ ዘመን ታስታውሳለች። በቤተክርስቲያን ውስጥ የሚከወኑ ስርዓቱን የተመለከቱ ነገሮች በሙሉ ከቤተ መቅደሱ ውጪ ነው። መስዋዕት አይሰዋም። ጸሎተ ፍትሐት የለም። ካህናት ጥቁር ይለብሳሉ። የሀዘን ድባብ በአጠቃላይ የሚ ታይበት ሁኔታ ነው ያለው። ስለዚህ ያን ዘመን የ5500 ዘመንን ክንውን ትነግራናለች። በአብዛኛው የነቢያቱ መጻሕፍቶች የትንቢት መጻሕፍቶች ይነበባሉ። ሁለተኛው የክርስቶስን ህማሙን እና መከራውን የምናስብበት ነው። ጥቅልል አድርጋ ቤተክርስቲያን 13ቱን ህማማት አብስቀል የምናስብበት የክርስቶስን ህማም የክርስቶስን መከራ የምናስታውስበት፣ የምናስብበት ከዛ ህማምና መከራ የምንሳተፍበት ሰሙን ወይም ሳምንት ነው ማለት ነው። ሶስተኛውና የመጨረሻው የራሳችንን ኃጢአት የራሳችንን በደል እያስታወስን የምናለቅስበት፣ የምንጸጸትበትና የምናዝንበት ነው። ስለዚህ ሰው በሰሞን ህማማት ወደ ቤተክርስቲያን ሲሄድ እነዚህን ሶስት ነገሮች እያስታወሰ ስርዓተ አምልኮ ይፈጽማል ማለት ነው። በሕማማት ሰሞን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ህዝብ ከሆነ በኋላ ከተለያየን በኋላ ማለት ነው። ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቦራኬ የለም መስቀል መሳለም የለም። ከዛ በኋላ ከብሮ መምታት የለም። በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ ስንመለከት ወደ ሰኞ ስንመጣ ማለት ነው። በማግስቱ ሰኞ በፍጥረት አቆጣጠር ሁለተኛ ቀን አይሁድ በክርስቶስ ላይ ምክራቸውን የጀመሩበት እለት ነው። ሰኞ በተለየ መልኩ በቅድስት ቤተ ክርስቲያን የምስጋና ስርዓት ማለት ነው። አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤተ የጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና ዕለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው። በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ ለመመገብ ባሰበ ጊዜ ግን ፍሬ አላገኘባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ፣ ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይገኝ፣ ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ያቺ በለስ ወዲያውኑ ደረቀች ይላል። በለሱ ሶስት ምሳሌዎች የመጀመሪያው የቤተ እስራኤል ምሳሌ ናት። ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም። ፍሬ አልባ ነበሩ ማለት ነው። አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የሥጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው ከኦሪት ጋር ስናገናኘት ማለት ነው። ሶስተኛው እና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ከሥራ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ሥልጣን ይላት በንሳ እናስወግዳታለን ማለት ነው። አንድም በለስ ቅጠሎ ፍሬዋ ያማረ ነው ሲበሉት ይጣፍጣል። እየቆየ ሲሄድ ግን ይመራል። ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች። እየቆየን ስንሄድ ግን እንድንጸጸት ታደርገናለች ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስቧለች። ግብረ ሕማማቱ ይነበባል በቤተ ክርስቲያን። ሁላችን በቤተ ክርስቲያን ተገኝተን ይሄንን ስርዓት እንከታተላለን ማለት ነው። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። በሰሞነ ሕማማቱ ወደ ቤተ ክርስቲያን ተጠግተን የሰራነውን ኃጢአት በማስታወስ የተደረገልን ውርታ በማስታወስ እንድናሳልፍ አደራ እንላለን ማለት ነው። መልካም የሰሞነ ሕማማት ጊዜ እንዲሆንላችሁና ለብርሃነ ትንሳኤ እንዲያደርሳችሁ እመኛለሁ።